እኔ ሴት ነኝ። እድሜ የሚባል ነገር አለ አውቃለሁ እንዴ። ስለዚህ በቃ ይህን ነገር ከተረዳሽ መላክ አለብኝ። እኔ እኮ ምንም ነገር አስሬ ልትደጋገሚ የሚለው ነገርኩሽ እኮ ለሱ ቃል እና ምን እያልክ ነው? ጊዜ ስትገልክ ከሆነ አምስት አመት አራት አመት ስንት አመት ልስጥልህ? ለምን አስር አመት? እና ምንድነው? በቃ እኔ የምሬ ነው ካልሽ ይኸውልህ፣ ከኔ ማርያምን የምሬ ነው። ጭንቅላቴ በጣም ታብም ያለው፣ እቤትም እየጨቀጨኝ ነው። አንተም እዚህ ጋር መጥተክ እያልከኝ ያለው ምንም ጥሩ ነገር አይደለም። እያልከኝ ያለው እኔ በጣም ነው የምወድክ፣ በጣም ነው ማፈግረት። ስለዚህ በቃ ምንም ማድረግ አልችልም። አስብበትና ንገሬ። በቃ የላይ ላዩ ብቻ እያያችሁ የላይ ላዩን ብቻ እያያችሁ ተመችቶ ታላበዱን፣ የእኔ ነገር መቼ ገባችሁ? ያጣሁትን ማናወቅልኝ? ጉዳቴን እስማን ተረቶታል። ፍቅር ፍቅር ይላል ገላዬ፣ ብቸኝነት ታስጠልቶታል። ሰላም ሰላም ቤተሰቦቼ፣ እንዴት አላችሁ? አለውን የበየ ሰላም፣ ሁሉም ባላችሁበት፣ ሁላችሁም ሰላማችሁ ብዝት ይበልልኝ። ያው እንግዲህ ከዚህ በፊት እንደነገርኳቸው ከሆነ ቀጣይ ስመጣ ሰርፕራይዝ፣ ደስ በሚል ነገር በሚያምር በምን በቃ ደስ በሚል ነገር ነበር እመጣለሁ ብያሰብኩት ግን ዛሬ እንደዚህ ነገር ይዤ የመጣሁበት ምክንያትም ለእኔ ትንሽ ግራ እያጋባኝ ነው። እንደዚህ ዐይነት ቪዲዮ ይዤ የመጣሁት አልፈለኩኝም፣ እና ምን እንደሆነ ትነግራችሁ ዛሬ ሸው ይደውላልኝ ነበር እና አጋጣሚ ሆኖ ጠዋት ሊደውል ላይ ነበረ እና ተቀጣጥረናል። ግን ቅድም ስልክ ስታወራኝ በጣም ተጨናንቃለች በጣም ቶሎ ነው እፈልግሀለሁ፣ ምናምን ምናምን ብላ አጨናንቀኛለች። ምንም እንደሆነ ልትነች ትገላ ገብቶኛል። ምን እንደተፈጠረ አላውቅም። ምን ይፈጠር ምንም ነገር ሊገባኝ አልቻለም። እና ምን ምልል ነበረ ከዚህ በፊት ነገር ውስጥ ከሆነ ከፋሚሊ የተያያዘ ነገር እንዳለ ታውቃላችሁ። ያን ነገር ደግሞ ተስተካክሏል፣ አሪፍ ሊሆኗል፣ ወደ አሪፍ ነገር ሄዷል እያስብ ያለኝ እና አሁን ደግሞ እንደዚህ እንደዚህ ነገር ስታይ ደግሞ ድጋሚ ፋሚሊ ኬዝ ገባ፣ የሆነ ነገር ተፈጠረ፣ ችግር ተፈጠረ የሚል ነገር ነው። አሁን ስ ትንሽ ጥርጣሬ እየገባ ያለ ያው እንደምታውቁት ከሆነ ከእሷ ጋር ለመኖር ከእሷ ጋር ነገ ህይወትን ለመጀመር ከእሷ ጋር ደስ የሚል የፍቅር ነገሮችን ለማሰብ ከእሷ ጋር ነገን እያሰብኩኝ እንድኖር ነው በዚህ ሰዓት እያረኩ ያለሁት ነገሮችን እያስተካከልኩኝ፣ ህይወቴን እያስተካከልኩ የህይወታችንን መንገድ መስመር እያሳስኩ ያለሁት ነገር ላይ ነው ያለሁት። እና እንደምታቁት ከሆነ ያው ያለው ነገር እንዳለ ነው። ግን አሁን ጠዋት ላይ ደውላለኝ እንደዚህ ብላ፣ በጣም ተሳጫ ንድቀኝ ምናምን የሆነ ፋሚሊ ኬዝ ነው። ይሄ ነው እያሰብኩ ያለሁት ነው። ትንሽ ደብሮኛል። ውስጥ የትንሽ ርሽ ብሽ ብሏል እንደተፈጠረ አላውቅም። በዚህ አጋጣሚ ሁላችሁንም ግን ሁላችሁንም ምንድን ነው የምላችሁ፣ ሁላችሁም ከጎን የሆናችሁ በዚህ በኮሜንት አይዞ አብተሽ አብረሽ አብተሽ ምን ምትሉ እንዳለ አይቻለኝ። ሁላችሁንም ከጎን የሆናችሁ አይዞ አለ ለምትሉ ተሆኑ ሁላችሁንም ቢሆን አመዘግናለኝ። አሁንም ቢሆን እናንተ የምጠይቀው ነገር ነው፣ ይሰራላችሁ፣ ፍቅራችሁ ይለየኛል፣ አልፈልግም። አሁን ላይ ያለሁበት ነገር ትንሽ ደስተኛ ነኝ በእርግጥ፣ ምክንያቱም ከእኔ ጋር አንድ ፈጣሪ አለ፣ ሁለተኛ እናንተ አላችሁልኝ አይደለም አሁን ደግሞ እንደምንፈልገው ነገር ነገሮች እንዲስተካከል የሚፈልገው ነገር ምንድን ነው? ምርቃት ነው። የሰው ልጅ መጀመሪያ የሚያስፈልገው ትልቁ ምንድን ነው? ምርቃት ነው። እኛ ልባችን በነሱ ልብ ነው። እኔና ሸዊት የተቀራረብ ነው። እሷ ጋር ነገ ንጀም ህይወት መስረጠን ነገን አስተካክለን ህይወታችንን በቃ ምን ደስተኛ የሆነ ህይወት መኖር የምንፈልገው ወደ ቤታችን ገብተን የራሳችንን ሆነ ህይወት ነው መኖር የምንፈልገው እና አሁን ላይ ግን ጨዊ ደቡላ በጣም አጨናንቀኛለች እና ምናምን ምናምን ብላኛለች። እና ለምን እንዳለች ለምን እንደዚህ እንደዚህ ልትለኝ እንደቻለች ምን ተፈጥሮ እንደሆነ ምናምን ትንሽ ግራ ገብቶኛል፣ እና ትንሽ ጭንቀት ላይ ነው ያለሁት። ውስጤም ትንሽ እየተረበሸ ነው። እንደተፈጠረ ምንም ሊገባኝ አልቻለም። እስኪ የምትመጣበትን ሰዓት እንየውና፣ ልደውልላትና ወይ ትደውልኝ እና ምን እንደተፈጠረ ልስማት። በዚህ አጋጣሚ ሁላችሁንም ቢሆን በጣም አመሰግናለሁ። ሰጡ ቆ ምላሽ ምሰጡ ነገር ምናምን ሁላችሁም ቢሆን በጣም አመሰግናችኋለሁ። ስልኳ ተይዟል ይዟል እያለነ ስልኳን እንጠብቀውና ተደውልልኝ ብቻ። በጣም ፍርሃት እያለ ትንሽ ጭንቀት እየተሰማኝ ነው። ሄሎ ሄሎ! ካፌውን አየሺው? ካፌው ጋር ቁጭ ያለበት ቦታ አላር ላይ እና አንቺ እዛች ጋር ነው ያለሁት። እንግዲህ እንደሰማችሁት ነው፣ ደርሻ ያለ ብላለች። ያ ድምፃ ላይ ግን ትንሽ ደስ የሚል ነገር የሚሰማል። ደግሞ ልቤም ደግሞ ትንሽ ፍራቻ ፍራቻ ቦታ ልቤ ትንሽ መታ ተጠራጥሯል። መታ ምን ትለኝ ይሆን መታ ምን ትለኝ ይሆን ምናምን ጫ እና የሆነ ትንሽ ውስጤ ውርብሽ ውርብሽ ብሏል። ውስጤ በጣም ተረብሿል። ምን ቢሆን አላውቅም። ትንሽ የሆነ ውስጤን የሚያጨናንቀኝ ነገር ተፈጥሯል። ምን ይፈጠር ምን ይፈጠር፣ ለእኔም አልታወቀኝም። ግራ እያጋባኝ

ለመሻሻል እና እንዴታችን ያለፍንባቸው ነገሮች አሉ። ታውቂያቸዋለሽ። ምን አይነት ነገር ውስጥ ምን አይነት የት እንደተደበቅን እንደነበር፣ ስንት ነገር ነገር ነገር። አሁን ደግሞ ጠዋት ላይ ደውለሽ በጣም እፈልጋለሁ፣ ምን ምን ነገር ለእኔ ትንሽ ገባሽ፣ ለእኔ ትንሽ ስሜት ይፈጥራል፣ ነገር ምን ያ ነገር ደግሞ ለእኔ ትንሽ ሊረብሸኛል። ያለፍኩበትን ነገር ስለማውቀው እኔና አንቺ አብረን ያሳለፍናቸው ነገሮች አሉ። ያ ሁሉ ነገር ሁሉ ነገር ጥለን ምን ብለን ሁሉ ነገር ጥለን ሩም ይዘን በቃ እንደዚያ ቤት ቤታስ ቤት ተከራይተን ቤቱን ጥዘን ሩም ተከራይተን እየኖረን ምን ብለን ያሁሉ ነገር አልፈመንተን አሁን ላይ ደግሞ እንደዚህ አይነት ነገር ደግሞ ተፈጥሮ ተፈጥሮ እንደዚህ ነገር ስትዪ ትንሽ ሰው እኮ በብዙ ነገር ይፈላለጋል። ምንድን ነው የደነገጥከው? ቢሆንም ትንሽ አነጋገርሽ ሰው እኮ በብዙ አይነት ነገር ይፈላለጋል። ጥሩ ነገር ነው። በጥሩ ነገር ነው የፈላኩት ማለት በቃ ሁለታችንም ወደ ተሻለ ነገር ደስ ሊልክ የሚገባ ነገር አንተም ተጨንቀሃል፣ በጣ ከዚህ ጭንቀት እንድትወጣ እኔ ፋሚሊ ኬዝ አረ እንደዚያ ብድድ አዎ፣ ከሌላ አድርገህ ተረዳሁት። ከሌላ አድርገህ እንድረዳው ነገር እኮ ፋሚሊ ምንም የሚያስጨንቅ ነገር አይደለም። ጥሩ ነገር ነው። ከባድ ነገር እኮ አይደለም። የምሬን። አትስማማበት፣ ትስማማበት፣ አትስማማበት፣ ግን ነገር ለእኔ ጋር ምን ሊፈጥር ይችላል? የሚለውን ነገርም ነው የማስበው። ገባሽ? አንቺ እንደነገሽ እህቴ እኮ ነው ቴክስት እያደረገች ምንም የሆነ ማወቅ ፈለገው። ገባሽ? ከኔ ኋላ የሚያመጣው ነገር ይችላል ችግር የለውም እኮ ወደ እነግርሃለሁ። ትላንት ማታ ነበረ እንትና ፀሐይ ቤት ምናምን ቤት ሄጄ እንደነበር ታውቃለህ። እና ያው አውርተናል ከቤተሰቦቼ ጋር እና በቃ ሽማግሌ እንድትልክ ነው የተናገረኝ ማለት ነው። እና ደስ የሚል

ይሄንን አውቃለሁ፣ ግን ደግሞ ሽማግሌ ከመላ ጋር ምንም ይገናኛል ብዬ አላስብም። ሽማግሌዎችን አናገረግ እኳን ተዛ ጋር ቤተሰቦችን ማስከበር አትፈልገው ወይስ ምንድን ነው? እና ምንድን ነው ለማከብራቸውማ ታውቂያለሽ? አዎ አውቃለሁ፣ ግን አሁን እያገኛለሁ ክብር ተጥቼ እኔ የእነሱ ምርቃት ፈልጌ ነው አይደል ያሉ ነገር ስለነበረው አዎ ይህንንም አውቃለሁ። ደግሞ አንቺ ደግሞ ለእኔ የምትለ ነገር ምን እረዳለሁ ቢያንስ በሆን ሰዓት ሽማግሌ ላቅባት ሲባል ምን ታውቂያለሽ? የምናስተካክላቸው ነገሮች ግድ ነው። አሁን መላኩ ደግሞ ግድ ነው። የምናስተካክላቸው ብዙ ነገሮች አሉ አይደለ። ስለነገ የምናስተካክላቸው ብዙ ነገሮች አሉ አይደለ። ያው እንዲያውም ፈጥነን ደግሞ ሽማግሌ፣ መላኩ ላይ እኔ ትንሽ እንትን ይለኛል። የምናስተካክላቸው ነገሮችን አስተካክለን ምን ብለን ስንጨርስ እኮ የሚሆን ነገር ነው ታውቂያለሽ። እንዲሆን የሚያደርገው የእኔ እና አንቺ ፍላጎት አሁን ልክ እኮ ነው ግን፣ እኔን ደግሞ ተረዳኝ። አንደኛ ነገር ልንገርህ፣ እኔ አንተ በቃ በህይወት የማጣት አልፈልግም። ንጋባረ የሌላ ሰው ሆነህ ከሌላ ሴት ጋር ባይክ ነ በጣም ነው የሚደብረኝ ታውቃለህ። እኔ በጣም ነው የማፈቅር እኮ። ስለዚህ ቤተሰቦቼ ደግሞ በቃ ያንን የምትወጅ ከሆነ የምታፈቅሪ ከሆነ ለምንድን ነው የማይልክልሽ ብሎ በጣም እያጨናነቅኛል። ትገባርለ እነሱ ደግሞ ልክ ናቸው። ስታስበው ልክ ናቸው። ቅርታ ጠየቅናቸው ሺህ ተባለ አይደለ አሁን ደግሞ አሁነ ቢሆነ ምለጅ ነር ትንሽ ጊዜ ግን ከሽማግሌው በኋላ፣ ከሽማግሌው በፊት የምናስቀድማቸው ነገሮች አሉ። ያንን ነገሮች ቦታ ቦታ ናስሳቸው ያንን ቦታ ቦታ ናስይዘው ከዛ በኋላ የሚደርስ ነገር ነው። ዋናው እኮ የእኔ ናችሁ ልብ ነው።

እሱን አስተካክለን ያን ቦታ ቦታ ከሲያዘን በኋላ ነው ገባሽ? ሽማግሌ ስትልኪ ዝም ብለሽ የተከራየ ነው ቤት። ያ ነገር ማስተካከል አለብን። እዛም ቤት ገና ቦታ አስተካክለን ከምሬት ተነስተን እኔ ደግሞ በአሁኑ ሰዓት ላይ እንድበለሽ ነገር ነው ምንድነው፣ አሁን ያለንበትን ነገር አይታሽ ማስታቀል ነገር ካስተካከል በኋላ ላይ ነገር መሆን ይችላል። ይህንን ነገር ነው እኔ እንድትረጂ እንዲህም ተንድለሽ የምፈልገው ሽማግሌ መላክ ኮለን ያስደስተኛል። ምክንያቱም እኔ ከአንቺ ጋር መኖር ነው የምፈልገው። ከአንቺ ጋር ህይወትን የጀመርኩት ከአንቺ ጋር ነው። ነገ ንኪ ያሰብቅ ያለት አደለም። ከአንቺ ጋር ህይወትን እያሰብ ከአንቺ ጋር መኖር እያሰብ አንቺ ጋር ነገን እያሰብኩኝ ሽማግሌ መላኩ ለእኔ ትልቅ ክብር ነው፣ ለአንቺም ክብር ነው፣ ለቤተሰቦችም ክብር ነው። እኔ ደግሞ በባሬ ታኛለ ለሰዎች ክብር አለኝ፣ አለቅ ታናሽ ሆነ ታላቅ ምን አከብረልኝ። ግን አሁን ላይ ሰዓቱ አይደለም። የምልሽ ነገር ምንድነው ሽማግሌ መላኩ ሰዓቱ አይደለም። ሰዓትና ጊዜ ቦታን አስተፈለ ነው የምንልሆን ናቸው። ያንን ነገር ደግሞ ቀስ ብለሽ ምትራጅ ነው። ሰዎችም ነገር ወይ ነገር ካለ ሀሳብ ነገር ካለ እንደዚህ ማሽ እና የምትይው ብለኝ። ምንድን ያልኩሽ ሀሳብ ሰምተሽዋል፣ ተረድተሽዋል፣ በቃ ግን ምን ሴት ልጅ ነኝ። እድሜ ያለ ስንት ነገር አለ አይደለም።

ፍቅር ነው መሰረት አድርገን የተገናኘ ነው ይባል አይደለም ምንድን ነው ያገናኘን ፍቅር ነው ያገናኘ ስለዚህ ግን ደግሞ አይደለም አንተ እየተረዳበት በወንድ ልጅ በወንድ ልጅ ነው እየተረዳ እኔ ደግሞ ሴት ነኝ አውቃለሁ ሳልረዳ ቀርቼ ነው መስዋዕትነት መክፈል ሳልረዳ ቀርቼ ነው ለምን ቆም ብለሽ አታስብ ነገሮችን? ነገ ግን በአጭር ጊዜ ነው ማለት ሰልፎ በቃ አሁን ለምሳሌ በአንድ ሀሳብ ራሱ ልስማማ ም አጭር ጊዜ ምናምን የሚለው ነገር ትምህርት እናወራበታለን አውርተንበት ምን ብለን ከተስማማን በኋላ ነው የምንለቀው። ገባሽ አይደል? እኔ በቃ ማለት ግራ እየገባኝ ነው ያለው በ በቃ እዚህ ጋር አንተ ጋር ስመጣ ሌላ ሀሳብ፣ እዛ ጋር ስሄድ ሌላ ነገር፣ ጭንቅላቴ ሊፈነዳ ነው። እኔ ጋ ያለን ሀሳብ ታውቂያለሽ፣ አንተ ጋ ያለውን ሀሳብ አውቃለሁ። ግን ደግሞ እዛ ጋር ቤተሰብ ጋር ደግሞ ስሄድ የሚሉ ነገር በቃ ሽማግሌ ለምን አንተ ደስ ያለ ነገር አድርግ። በቃ እኮ ያልኩሽን ነገር በመለሽ ነገር እናስማማ ለምን አትሰሚኝም? እኔ አሁን እኮ አንቺ የራስሽን ብቻ ነው እያዳመስ ያለሽው። አይ አይደለም፣ አንተ እኮ እያልከኝ ያለው ጉዳይ አንተ ምንም እየተረዳኝ አይደለም ማለት ነው። እያሰብክ ያለው እኔ ሴት ነኝ፣ እድሜ የሚባል ነገር አለ አውቃለሁ። ስለዚህ ምን እያልክ ነው? ጊዜ ለምን አስር አመት አይሆንም? ለምን አስር ዓመት አይሆንም? ለምን 10 ዓመት አይሆንም? ለምን 10 ዓመት አይሆንም? ለምን 20 ዓመት አይሆንም? በመጀመሪያ እድሜ ፈጣሪ ያኑረን። በቃ ገባሽ? ያኑረን እድሜ ሰጠ፣ ያኑረን ነገን ያሳየን። ስለዚህ በቃ አሁን ሰዓት ባለንበት ሰዓት ላይ እንዴት ነው ሽማግል የሚላቀ? አንቺ እራስሽ ታስብሽ። በቃ እኔ የምሬ ነው። ይኸውልህ ከእኔ ማርያምን የምሬ ነው። ጭንቅላት በጣም ታብም ያለው እቤትም እየጨቀጨቀኝ ነው። አንተ እዚህ ጋር መተክ እያልከኝ ያለው ምንም ጥሩ ነገር አይደለም እያልከኝ ያለው። እኔ በጣም ነው መወድግ፣ በጣም ነው ማታግረት። ስለዚህ በቃ ምንም ማድረግ አልችልም። አስብበትና ንገሪያት በቃ። እኔ ምንም ሄደሽ እኮ አይደለም። እና ምንድን ነው መጀመሪያ ነገሮች አለ ስትጂ እኮ እኔን ጥለሽ መሄድ ምናምን መፍትሄ ነው? ጥያቄ አለ ካሉት በሀሳባችን በሀሳቤ እንድትስማማ ነው እንጂ ጥያቄ ምን ፈልጋ አይደለም። አንድ ነው። በኋላ አንተም ነው ምናልባት እሺ ልትል ትችላለህ። በአሁን ላይ አሁን ላይ ያለበት ሀሳብ ሁን። አንቺ ያኔ አንቺ ነው ሀሳብ ስላልተቀበልኩት ጥሽ ጥልጥለሽ ይሻርለ አንቺ ምን ሀሳብ አልተቀበልሽም ብዬ ጥሽ። ይሄ መግባባት ነው። በሁለታችን ማን መግባባት ያመጣል? በሁለታችን ማን ነገን ይመሰረታል? ታዲያ እኔ እና አንቺ ያት ነው። ምንድን ነው ነገን መመስረት ማረል እንዴ ነገን ህይወት መመስረት አለ። ታዲያ ምንድን ነው መሄድ፣ መፈርጠጥ፣ መሮጥ? ይሄ እኮ መፍትሄ አይደለም። ስለዚህ እኔ የምልሽ ነገር ስ የመጨረሻ ነገር ቀርሽ፣ እኔ በምልሽ ሀሳብ ሽማግሌ መላካችን እኮ አይቀርም፣ መላኪ እኮ አይቀርም። ግን የምናስተካክላቸው ነገሮች መጀመሪያ የምናስተካክል ነገሮችን ካስተካከልም በኋላ ሽማግሌ እንልካለን። ምክንያቱም ቤተሰብ ይቅርታ አድርጎልናል፣ ፈቅዶልናል አይደለ? ስለዚህ ፈቃደኝነታቸውን አይነፍቱ። ምክንያቱም እኔም ያንቺንም ሀሳብ ያቆጣል። ስለዚህ የምናስተካክለውን ነገር የምናስተካክል ከተስተካከልም በኋላ ቀስ ብሎ የሚደርስናለት ዋና ምንድነው? የኔናቸው መፈላለፍ፣ የኔናቸው የልባቸው መስማማት ነው። መስማማት ፈገግ ፈገግ ቤተሰቦች እንዳያቸዋት ነው። ምንም ቢሆን ጥላይ ልትሄድ ነበረ፣ ግን ጥላኝ የምትሄደው የውሸት ነው። የእውነት ጥላኝ እኮ አትሄድም። የእውነት ጥላይ ምትሄድ ራሱ እኔ እኮ ጨካኝ እሆናለሁ። ቆረጥ አለኝ። ምክንያቱም በአሳብ አስማማለች ግን ምንድነው ትንሽ አልተግባባንበትም፣ ግን አሁን ላይ መግባባት ላይ ደርሰናል። የተግባባንበት ነገር ደግሞ ምንድነው የጀመርነው ነገር አለ ያን የጀመርነውን ነገር አስተካክለምን ብለን ጨርሰን ጨርሰ ስለዛ ደግሞ እናወራበትና ስለመላኩ ስለ መላኩ ደግሞ አውርተንበት እንልካለን። ከዛ በኋላ ነገሮችን አስተካክለን ህይወታችንን አስተካክለን ወደ ቀጣዩ ምዕራፋችን ህይወታችንን እንሄድበታለን። ከዚህ በፊት እንግዲ አይዲያ ባታመጪ ጥሩ ነበር፣ ይህን ሀሳብ ባታመጪ፣ ይህን ለቤተሰቦቻችን ባናሳያቸው ጥሩ ነበር። ሰርፕራይዙ ነበር እኔ ስጠብቅ የነበረው አንቺ ረሳሽ ጭራሽ። ባለፈለታ ምንድ ነበር ያላቸው ሰርፕራይዝ አለኝ አላልኩሽም? ለአንቺም ለቤተሰቦች የሸርለ ሽ ነገር ሲፈጥር ይህን ሰርፕራይዝ ረሱት እነሱ ራሱ። ይህ ነበር ነበር ለእነሱ ማቅረብ የምፈልግ ይህን ነበር ሰርፕራይዝ ነበር፣ ላ ለእነሱ ለአንቺም። እኔ ከዛሬ ጀምሮ ሁሌ ነው የምጠይቀህ አይደለ ነገር ላይ ያስጨንቅ። ሰርፕራይዙ ደግሞ ትንሽ አስጨንቆሽ

ኮሜንት ላይክ ሰብስክራይብ እያደረጋችሁ በተረፈ በጣም ነው የምንወዳችሁ። እናመሰግናለን። እንደሳደስ የሚሉ ነገሮችን ይዘን ነው ማንመጣላችሁ በአዳዲስ ቪዲዮዎች እንከሰታለን እንከሰታለን ምናምን አለልን ግን እንመጣለን። ግን ስንመጣ ደስ በሚል ነው ከአምባላ የሚጨቃጨቅ ነገር ይዘን የምንመጣ አይመስለንም። ላለመጨቃጨቅ እንግዲህ የሆነ የሚሆነው ነገር አይጠፋም። ጭቅጭቅ የሌለው ነገር ነው የምናመጣላቸው። ደስ የሚል እና ጠብቃለን። አይምሯችሁም ደስታችሁ ደስ የሚል ምናምን ነገር እስከዛሬም ሁለታችንን ነው የምንመጣው። እስኪ ቀጣይ ደግሞ እኔም ጓደኞቼን ይዤ እመጣለሁ። እሱን ይዤ መጥቼ ነው አዳዲስ ነገሮች ሚከሰጥ። ሁላችሁንም ግን ከልብ ያመሰግናሉ። ለምሰጡ ይመታሽ ለምሰጡ ምንትን ለምን አመሰግናለን። በዙ አጋጣሚ ደግሞ ፋሚሊዎቻችን ሁላችሁንም ከልብ ያመሰግናለን። ያው ሰዓቱ አደለም፣ እናንተም ትረዱናላችሁ። አሁን ሽማግሌ በሚለው ነገር እቺ ነገር ትረዱናላችሁ። ሰዓቱ ስላልሆነ ነው ትንሽ የምናስተካክላቸው ነገር ስላሉ ያን ያን ነገር አስተካክለን እንትንልበታለን አለ። ስለዚህ አሁንም ቢሆን ይረዱ ትልቁንም ነገር ተረድተውናልና እናንተንም ከለባ አመሰግናለሁ። ሁላችሁን በጣም ወዳችኋለሁ። ንዩ